ሰላም ጤና ይስጥልኝ ክቡራትና ክቡራን፣ የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ለልማት ተነሺዎች በሙሉ ጥብቅ ማስጠንቀቂያ ወጥቷል። ጉዳዩ ምንድን ነው የሚለውን አንድ በአንድ የምነግራችሁ ነው የሚሆነው። ወደ መረጃ ከማለፌ በፊት ግን ለጠበቃ ዩሱፍ ዩቲዩብ ቻናል አዲስ የሆናችሁ የፕሮግራሚ ተከታታዮች ቻናሉ ሰብስክራይብ ማድረግ አትርሱ። እንደዚሁም ይህን ቪዲዮ የምታዩት ሁላችሁም ይሄንን ቪዲዮ ላይክ ማድረግ፣ ሸር ማድረግ እንዳትረሱ እጋብዛችኋለሁ። ምክንያቱም በጠበቃ ዩሱፍ የዩትብ ቻናል ላይ ለእናንተ የሚቀርቡ የሕግና ሕግ ነክ መረጃዎች እጅግ ጠቃሚ ናቸው። በተለይም በሕግ ጉዳዮች ላይ ለእናንተ የሚቀርቡ የሕግ ምክርና ትንታኔዎች እጅግ ተወዳጅ ናቸው። ቻናላችን ከ122 ሺህ በላይ ሰብስክራይበሮችን አፍርቷል። ውድና የተከበራችሁ የፕሮግራም ተከታታዮች ወደ መረጃዬ ሳልፍ የአዲስ አበባ ከተማ አስተዳደር በአዲስ አበባ ቤቶች ልማት ኮርፖሬሽን በኩል ለልማት ማት ተነሺዎች አዲስ ማስጠንቀቂያ ማስታወቂያም አውጥቷል። የአዲስ አበባ ቤቶች ልማት ኮርፖሬሽን በኮሪደር ልማት እንዲሁም በከተማው እየተካሄዱ በሚገኙ የተለያዩ የልማት ስራዎች ምክንያት ከመንግስት ቤት ለተነሱ ከአራት በላይ የልማት ተነሺዎች ምትክ የጋራ መኖሪያ ቤት ሰጥቷል። ለዚህም እንግዲህ የሽያጩን እያዋዋልክ እያዋዋልኩ እገኛለሁ ነው ያለው። ይሁን እንጂ የጋራ መኖሪያ ቤት በሽያጭ ተመድቦላችሁ እስካሁን ድረስ የሽያጭ ውል ሳትዋዋሉ የቀራችሁ የልማት ተነሾዎች በመኖራችሁ የአዲስ አበባ ቤቶች ልማት ኮርፖሬሽን በቤቶቹ ላይ ከፍተኛ ወለድ ለመክፈል ተገድጃለሁ ብሏል። በመሆኑም ምትክ የጋራ መኖሪያ ቤት ተሰጥቷችሁ ውል ሳትፈጽሙ በተሰጣችሁ ቤት ውስጥ ገብታችሁ እየኖራችሁ ያላችሁ የልማት ተነሾዎች ይህ ማስታወቂያ ከወጣበት ቀን ጀምሮ እስከ ግንቦት 30 ቀን 2017 ዓ ም ድረስ በአዲስ አበባ ቤቶች ልማት ኮርፖሬሽን የጋራ መኖሪያ ቤቶች ማስተላለፍ ዳይሬክቶሬት በውስጥ ማስታወቂያ ባስቀመጠው ፕሮግራም መሰረት አሁን እያንዳንዱን ዝርዝር መነጃ እነግራችኋለሁ። ፕሮግራም ለእያንዳንዱ ሳይት ፕሮግራም ወጥቶለታል። የት ሄዳችሁ በየትኛው ጊዜ እንደምትዋዋሉ ና ውሉን ስትፈጽሙ ደግሞ ምን አይነት ማስረጃዎችን ይዛችሁ መቅረብ እንዳለባችሁ፣ ምን አይነት ዶክመንቶችን፣ ምን አይነት ሰነዶችን ማቅረብ እንዳለባችሁ አንድ በአንድ እነግራችኋለሁ እና በዚህ በቀረበው ፕሮግራም በተቀመጠው ፕሮግራም መሰረት የሽያጭ ውል እንድትፈጽሙ እንግዲህ አሳስባለሁ ነው ያለው የአዲስ አበባ ቤቶች ልማት ኮርፖሬሽን። በዚህ በተቀመጠላችሁ የጊዜ ገደብ ውስጥ ቀርባችሁ የሽያጭ ውል የማትፈጽሙ ከሆነ ግን ተገቢውን የባንክ ወለድ ጨምሬ አስከፍላችኋለሁ። ይህንንም በጥብቅ አስታውቃለሁ ነው ያለው። እንግዲህ የአዲስ አበባ ቤቶች ልማት ኮርፖሬሽን የልማት ተነሺዎች ሆናችሁ ለይህንን ውል ለማድረግ ስትመጡ ማሟላት የሚገባችሁ ማስረጃዎች ምንድናቸው? የሚለውን አንድ በአንድ እነግራችኋለሁ። የልማት ተነሺዎች እጣው የደረሳችሁ ግለሰብ ውል ለመፈጸም በአካል መቅረብ ይጠበቅባችኋል። እራሳችሁ እንደዚሁም የታደሰ የነዋሪነት መታወቂያና ዋናውንና እንደዚሁም ደግሞ የዋናውን መታወቂያ ሁለት ኮፒ አብራችሁ ይዛችሁ መሄድ አለባችሁ። ኮፒ አድርጋችሁ፣ ሌላ የጋብቻ የምስክር ወረቀት ዋናውንና እንደዚሁ ሁለት ኮፒ ይዛችሁ መቅረብ አለባችሁ። ያላገባችሁ ከሆነ ደግሞ ከስድስት ወር ስድስት ወር ያላለፈው የምስክር ወረቀት ይዛችሁ መቅረብ አለባችሁ። ያገባችሁ ከሆነ የትዳራ ጋር የታደሰ መታወቂያና ዋናውንና ሁለት ኮፒ ይዛችሁ መቅረብ አለባቸው። ይህንን የምታስፈጽሙት በውክልና ከሆነ ደግሞ የውክልና ሰነዱን ዋናውንና ሁለት ኮፒ፣ የተወካይ የታደሰ የነዋሪነት መታወቂያ ዋናውንና ሁለት ኮፒ፣ እንደዚሁም የወካይ መታወቂያ ራሱ ያስፈልጋችኋል። የተወካይ ብቻ ሳይሆን የወካይ መታወቂያ ዋናውንና ሁለት ኮፒ ይዛችሁ መቅረብ አለባቸው። እንደዚሁም ቅዝ ዜሮ ዘጠኝ ዋናውንና አንድ ኮፒ ከወረዳ ተሞልቶ ታሽጎ መቅረብ አለበት፣ ይዛችሁ መሄድ አለባችሁ። የቀበሌ ቤት ኪራይ ውል ዋናውንና ሁለት ኮፒ ይዛችሁ መቅረብ አለባችሁ። እጣ ያወጡበት የኮንዶሚኒየም ቤት እጣ ዋናና ሁለት ኮፒ ይዛችሁ መቅረብ አለባችሁ። አራት ፎቶግራፍ፣ ወቅታዊ የሆነ አራት በአራት የሆነ ጉርድ ፎቶግራፍ ማቅረብ አለባችሁ። የጋብቻ ግንኙነታችሁ በፍቺ የፈረሰ ከሆነ በፍርድ ቤት የጸደቀ ፍቺ ዋናውንና ሁለት ኮፒ ይዛችሁ መቅረብ አለባችሁ። የንብረት ክፍፍል ያደረጋችሁበትን ዋናና ሁለት ኮፒ ይዛችሁ መቅረብ አለባችሁ። ሌላ ወራሾች ከሆናችሁ ሙሉን የምትወዋሉት የአባት የእናት፣ የተዳራ ጋር ከሞተባችሁ የወርስ አጣሪ ሪፖርት ዋናውንና ሁለት ኮፒ ይዛችሁ መቅረብ አለባችሁ። የወራሽነት ማስረጃችሁን ዋናና ሁለት ኮፒ ይዛችሁ መቅረብ አለባችሁ። ቤቱ በእነ የተመደበላችሁ ከሆነ የእነ ስም ዝርዝር። በልማት ከተነሳችሁበት ወረዳ ቤቶች አስተዳደር ጽሕፈት ቤት የተጻፈ የእነ እሚል ስም ዝርዝር ዋናና አንድ ኮፒ ማቅረብ ይጠበቅባችኋል። እንግዲህ ይህንን ለማከናወንም ይህንን ውል ለማከናወንም የልማት ተነሺዎች የሽያጩን የመዋያ ወይም የምትፈጽሙበት የጊዜ ሰሌዳ አውጥቷል የአዲስ አበባ ቤቶች ልማት ኮርፖሬሽን። ለምሳሌ ሳይቱ የሚገኝበት ክፍለ ከተማ ንፋስ ስልክ ላፍቶ ክፍለ ከተማ የሳይቱ ስም ፉሪ ሃና የሚባለው ውል ያልፈጸሙ ቤቶች ብዛት ሶስት መቶ ናቸው ብሏል። ውልና ቅጽ የምትወስዱበት ጊዜ ከመጋቢት 22 ቀን 2017 ጀምሮ እስከ ሚያዚያ አራት ቀን 2017 ድረስ ክፍለ ከተማው ኮልፌ ቀራኒዮ ወይም ሳይቱ የሚገኝበት ኮልፌ ቀራኒዮ ክፍለ ከተማ የደረሳችሁ ደግሞ የሳይቱ ስም ፋኖኤል፣ በረከት፣ ጀሞ ጋራ ወታደር ሰፈር፣ ቀራኒዮ ሁለት ከሆነ በእያንዳንዱ ውል ያልፈጸማቸው እንግዲህ ከፋኑኤል ከሆነ ከእና እንደዚሁም ደግሞ በረከት የሚባለው ሳይት ላይ ከሚያዝያ 6 ቀን 2017 ጀምሮ እስከ ሚያዝያ 18 ቀን 2017፣ ጀሞ ጋራ ወታደር ሰፈር እንደዚሁም ደግሞ ቀራኒዮ ሁለት የሚባሉት ከሚያዝያ 6 ቀን 2017 ጀምሮ እስከ ሚያዝያ 18 ቀን 2017 ድረስ እንድትዋዋሉ ነው። እንግዲህ የጊዜ ሰሌዳ የወጣው ለሚ ኩራ ደግሞ የካ ጣፎ እንደዚሁም የካ አባዶ 13 እና የካ አባዶ 14 እንደዚሁም ቦሌ አያት 4 ሰሚት፣ ቦሌ አራብሳ፣ ቦሌ አያት ከሚያዝያ 20 ቀን 2017 ጀምሮ እስከሚያዝያ 25 ቀን 2017 ድረስ ትዋላላችሁ። የካ ጣፎች፣ የካ አባዶ 13፣ አባዶ 14፣ ቦሌ አራት ሰሚት፣ ቦሌ አራብሳ፣ ቦሌ አያት ደግሞ ከሚያዝያ 28 ቀን 2017 ጀምሮ እስከ ግንቦት ሁለት ቀን 2017 ድረስ እንድትዋሉ ነው የጊዜ ሰሌዳ የወጣው። ሌላው ቦሌ አራብሳ 3 ቦሌ አራብሳ 4 ቦሌ አራብሳ 5 ቦሌ አራብሳ 6 እንደዚሁም ጎሮ ማን ነው እነዚህ እስከዚህ ያሉት ከግንቦት 4 ቀን 2017 ጀምሮ እስከ ግንቦት 19 ቀን 2017 እንድትዋሉ የጊዜ ሰሌዳ ወጥቷል። ጎሮ ስላሴ ከግንቦት 21 ቀን 2017 ጀምሮ እስከ ግንቦት 28 ቀን 2017 ነው። አቃቂ ቃሊቲ ክፍለ ከተማ ቅሊንጦ ሳይት 49 ቤቶች ናቸው። ውል ያልተዋሉ ያልፈጸሙ ያሉት ከሰኔ 2 ቀን 2017 ጀምሮ እስከ ሰኔ 6 ቀን 2017 ጀምሮ ውል እንድትዋሉ የጊዜ ሰሌዳ ወጥቷል። እንግዲህ ውድነ የተከበራችሁ ፕሮግራም ተከታታዮች በመሆኑም እንግዲህ በጣም ከአራት ሺህ በላይ የሚሆኑ የልማት ተነሻዎች ናቸው። ስለዚህ በዚሁ አግባብ የሽያጭ ውላችሁን እንድትዋዋሉ በሚል ጥብቅ ማስጠንቀቂያ አውጥቷል። ይህንን ላልደረሳቸው አዳር ሶድና የተከበራቸው ፕሮግራም ተከታታዮች በሌላ እንደዚህ ጠቃሚ መረጃ እስከምንገናኝ ድረስ አብራችሁ ስለቆያችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ